ሰኞ ሜ 5 2025 ራፕሶዲ ኦፍ ሬሊቲ በፓስተር ክሪስ ኦያኪሎም የዛሬው ርዕሳችን የሚሆነው የወንጌል ስርጭታችሁን ወሳኝ አድርጉት ይላል። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። አንደኛ ጴጥሮስ 2 ከ2 እስከ 3 ሰዎች እንዲድኑ ወደ ክርስቶስ ስትመሯቸው፣ በዚያን ጊዜ፣ እነርሱ የእግዚአብሔርን ቃል ገና መማር ያለባቸው መንፈሳዊ ሕፃናት ናቸው። የእግዚአብሔር ቃል ለሰው መንፈስ ምግብ ነው፤ መንፈሳዊ እድገትንም የሚያረጋግጥልን ብቸኛ መሳሪያ ነው። ስለዚህ፣ አዳዲስ ክርስቲያኖች ቃሉን መማር አለባቸው እንዲሁም የእግዚአብሔርን ቃል እንዲማሩ እድል ማግኘት አለባቸው። ወደ ቤተ ክርስቲያን መሄድ ቁልፍ ሚና ያለው እዚህ ላይ ነው። ነፍሳትን ስታድኑ፣ ወዲያው የእግዚአብሔር ነገር ላይ እንዲሳተፉና እንዲሰለጥኑ እንዲሁም በመንፈሳዊ እንደሚገባ እንዲያድጉ ወደ አጥቢያ ቤተክርስቲያን እንዲሄዱ አድርጉ። ወደ ቤተክርስቲያን ሳታመጧቸው ስትቀሩ፣ በሆስፒታል ውስጥ ልጅ ወልዳ ልጇን በመውለጃ ክፍል ውስጥ ትታው ወደ ቤት እንደሄደች ሴት ነው የምትሆኑት። ይሄ የማይመስል ነው። ወደ ክርስቶስ ያመጣችኋቸውን ሰዎች ወደ ቤተክርስቲያናችሁ መውሰድ አስፈላጊ ነው። ወደ አንድ ጥሩ የሚባል ቤተክርስቲያን ሂዱ አትበሏቸው። ይህ ልጅ ወልዶ ይህ ልጅ ወደ ማንኛውም እናት መሄድ ይችላል እንደማለት ነው። ይልቁኑ፣ እናንተ ወዳላችሁበት ቤተክርስቲያን ምሯቸው። እነዛ ሰዎች ስለ ኢየሱስ የነገራችኋቸውን ካመኑ ከየት እንደመጣችሁ ማወቅ አለባቸው። ወደ ቤተ ክርስቲያናችሁ ስታመጧቸው፣ ስለ መንፈሳዊ ሕይወታቸው ማደግ እርግጠኛ ትሆናላችሁ ምክንያቱም ምን እንደሚሰሙ ታውቃላችሁ። ቤተ ክርስቲያናችሁ ውስጥ ካለ አንድ መሪ ወይም መጋቢ ጋር አገናኟቸው። ስለ እነርሱ መዳን እናንተ እጅግ እንደተደሰታችሁ እንዲሁም ሌሎች እንደሚደሰቱ ንገሯቸው። የወንጌል ስርጭታችሁን ወሳኝ አድርጉት። በክርስቶስ ማደጋቸውን ቀዳሚ ነገር እንደሆነና ቤተ ክርስቲያን በመንፈሳዊ ነገር እንዲያድጉ ምርጡ ስፍራ እንደሆነች እንዲመለከቱ አግዟቸው። የአጥቢያ ቤተ ክርስቲያን አባል ካልሆናችሁ፣ ወይም ቤተ ክርስቲያን እየፈለጋችሁ ከሆነ፣ በአቅራቢያችሁ ያለው የክራይስት ኤምባሲ ቤተ ክርስቲያንን ማግኘት ትችላላችሁ፣ ወይም ለበለጠ መረጃ ዶት ክራይስት ኤምባሲ ዶት ኦርግ ድረ ገጽን ተመልከቱ። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ፣ ሌሎችን ወደ ክርስቶስ ለማምጣት እና በሚሄዱበት የእምነት መንገድ ለመምራት ስላለኝ እድል አመሰግናለሁ። ወደ አንተ የምመራቸው ሰዎች በእውነት እንዲጸኑ እና እንዲያድጉ የወንጌልን ስርጭት አገልግሎትን በጥበብና በጥንቃቄ ፈጽማለሁ። የእድገት፣ የኅብረት እና ስለ ጽድቅ የስልጠና ቦታ ስለሆነችው ቤተ ክርስቲያን አመሰግናለሁ። በኢየሱስ ስም። አሜን። ለተጨማሪ ጥናት፣ የሐዋርያት ሥራ 2 ከ41-እስከ47 ኤፌሶን 4 ከ11-እስከ12